ህዝባዊ ወያኔ አርነት ትግራይ ወይም ህወሓት ከፖለቲካ ፓርትነት ተሰረዘ። የኢትዮጵያ ብሔራዊ ምርጫ ቦርድ ህዝባዊ ወያኔ አርነት ወይም ህወሓት ከግንቦት አምስት ሀያ አስራ ሰባት ዓመተ ምሕረት ጀምሮ ከፖለቲካ ፓርትነት መሰረዙን አስታወቀ። ቦርዱ ባወጣው መግለጫ እንዳስታወቀው ህወሓት ከየካቲት አምስት ሀያ አስራ ሰባት ዓመተ ምሕረት ጀምሮ እግድ በመጣል ህወሓት የምጠበቅበትን የእርምት እርምጃ እንዲወስድ የሰጠው ጊዜ በመጠናቀቁ በድርጅቱ ላይ የመሰረዝ ውሳኔ አሳልፏል። ከአራት ዓመት በፊት በትግራይ ውስጥ ከተቀሰቀሰው ጦርነት ጋር በተያያዘ በአገሪቱ ምክር ቤት በሽብር ቡድንነት ተፈርጆ የነበረው ህወሓት በኃይል እንቅስቃሴ ውስጥ በመሳተፉ በብሔራዊ ምርጫ ቦርድ ተሰርዞ እንደነበር ይታወሳል። ህዝባዊ ወያኔ አርነት ትግራይ በአመፃ ድርጊት በመሳተፉ የተነሳ በአዋጅ ቁጥር 1162 ህዝብ 41 አንቀጽ 98 መሰረት ከፖለቲካ ፓርቲነት መሰረዙን ምርጫ ቦርዱ ባወጣው መግለጫ ላይ አስታውሷል። ነገር ግን በፌዴራል መንግስቱና በትግራይ ታጣቂዎች መካከል ለሁለት ዓመት ሲካሄድ የቆየው ጦርነት በፕሪቶሪያ ስምምነት መቋጨቱን ተከትሎ የኢትዮጵያ ምርጫ ቦርድ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅን ለማሻሻል በወጣው አዋጅ አማካኝነት ህወሓት በልዩ ሁኔታ ለመመዝገብ ችሎ ነበር። የምርጫ ቦርድ ዛሬ ፓርቲውን መሰረዝ አስመልክቶ በወጣው መግለጫ እንዳስታወቀው በአዋጅ ቁጥር 1332 ህዝባር 2016ን ተከትሎ በወጣው መመሪያ ቁጥር 2025 ህዝብ 416ና ቦርዱ ምዝገባውን ተከትሎ እንደፈጸመ የሰጠውን ትእዛዝ ህወሓት ባለማክበሩ በተለያየ ጊዜ ማሳሰቢያ ብሰጥም ፓርቲው በህግ የተጣለበትን ግዴታ አልፈጸመም ብሏል። ከዚህም ባሻገር ፓርቲው አምኖበትና ተስማምቶ ከቦርዱ የተቀበለውን የፓርቲ ህጋዊ ሰውነት ማረጋገጫ አላውቅም ማለቱን በመጥቀስ ህጋዊ ሰውነት በዚህ ሰነድ አይረጋገጥም ማለቱን ገልጾ ህግንና መመሪያን ለማክበርም ፍቃደኛ ባለመሆን መቆየቱን ቦርዱ በመግለጫው ላይ ጠቅሷል። ሚኪነኝ ከሚኪታ ቦረንፎ እንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አገኙ። ሰላም ቆዩልኝ።